ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የቻናል ቤተሰቦች እንደምን አረፈዳችሁልኝ? እንደምን ቆያችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ባለፈው ሶስት ሆነን መተናል። ዛሬ ደግሞ ሁለት አንድ ብቻ ሁኚ መጥቻለሁ ማለት ነው። እንዴት ናችሁ ልኝ? እንግዲህ የምታቁኝ ታቁኛላችሁ፣ ማታቁም ደግሞ ፀሐይ ባዳለው። በዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ አበረታል አዲስ ጀማሪ ነኝ እንግዲህ፣ ይሄን ቻናል ሼር ላይክ ኮሜንት እያደረጋችሁ እኛንን የምትወዱት ማለት ነው። ቪዲዮዎቻችንን ማየት የምትፈልጉ የምትወዱ ካላችሁ ሼር አድርጉልኝ። ይህን ቻናል አዲስ ስለከፈትኩኝ አበረታቱኝ። ሌላችሁ እወደዋለሁ ማለት ነው። እንግዲህ ባለፈው ቪዲዮ ላይ እንዳያችሁት ወክንፋስ እንቀበል መዳናችን አስፈቀደታል ወተ ነበረ እና እዚህ ብዙ ርቅ ብለንም አለንም ማታ ላይ ነው። አንዳንዴ ቤት ውስጥ ታፍነን ስለምንቀመጥ እኛ እንደዚህ ከመዳሞች ጋር ወጣ ወጣ ንልም ገባ ንልም በዓል ሲሆን አንዳንዴ እግዚአብሔር ይመስገን እንትን ነው። በጣም ጥሩ ናቸው መዳሞች ማለት ነው። እግዚአብሔር ያክብርልን እና እንደዚህ ለምን ወጣችሁ የት ሄዳላችሁ ምናምን አይሉ ግን አሁን ህጉ ሁላችሁም ታውቃላችሁ። እና ቤሩት እኔ ያለሁት ቤሩት ነኝ። አዲስ ይሄ ቻናል አዲስ ስለሆነ የአንቺ አብዛኛው ቻናል የምታቁን ታውቃላችሁ። ከዚህ በፊት በዚህ ጥያቄ ተቀርቦልኝ የት እንዳለው ማንነትን አቅርቤ ያለውና ይሄ አዲስ ስለሆነ ግን እና ያለሁት እኔ ቤሩት ነኝ። በዚህ አጋጣሚ ቤሩት ውስጥ ያላችሁ ልጆች ካላችሁ ኮሜንት ስር ስልካችንም ወይም ደግሞ ኮሜንት ስር አሳውቁት። እዚህ አንዳንዴ ስንወጣ እኔ መዳሞቹ ችግር ስለሌላቸው እኔ አንዳንዴ አልፌ አልፌ እሁድ ስለምወጣ ደስ ካለኝ ቤተክርስቲያን እንደዚህ ይሄዳለሁ፣ ወጣለሁ። ወግ አሁን ደግሞ እህቴ አጠገቤ ናት። እህቴ የምትወዱት እኔን የምትወዱት ይሄን ቻናል ግን አሳድጉን። ይሄ ቻናል በሷ ምክንያት ነው ይሄንን ቻናል የከፈትኩትና ሰብስክራይብ እያደረጋችሁ አበረታቱ። ላይፍ መግባት እንትና ላይ ከለከለኝ ገና አዲስ ጀማሪ ስለሆንኩት ማለት ነው። ስለዚህ እና በሄሩት ውስጥ ያላችሁ ኮሜንት ቪዲዮ ስል ኮሜንታችሁ ጠብቀዋለሁ። ምክንያቱም ከእዚህ ካላችሁ እመጣለሁ። እሺ፣ ከስልክ ማለት እደውልላችኋለሁ። በተረግራ እና አንዳንዴ ወተን ነፋስ መቀበል ወደዚህም ደግሞ ወርክ ማድረግ የውስጡን ወደ ውጭ የውጭን ወደ ውስጥ መቀበል በጣም አሪፍ ነው። እንቅስቃሴም በቃ ስፖርት ማድረግም ቤቱም ራሱ እንግዲህ ከመዳሞቹ ጋር ወደዛ ወደዚህ መሄድ ራሱ ስፖርት ነው። ግን እሱ ታውቁና፣ ይለያል አለ አይደለ? ራሳችሁን ረጋ ራሳችሁን የምታዳምጡ ውስጣችሁን የምታዳምጡበት ቀን ለራሳችሁ ስጡት። ለውስጣችሁ ለህሊናችሁ ስጡት። አንድ ቀን ማለት ነው አንድ ሰዓት እረፍት። ቤት መዳም ቤት ውስጥ የመዳም ጭግጭቅ አለ፣ የልጆች ጭግጭቅ አለ። አንዳንዱ ያኩኛኮች አሉ። አንዳንዱ ደግሞ ዝም ብሎ በቃ ስትሰሪ ወደዛ ወደዛ ስትይ ቁጭ ብሎ እናንተን እኛንን ስምን እንደምንሰራ አሰራራችን ምናምን የሚያዩት አሉ። አይኖር ብላችሁ ነው አሉት፣ ይኖራሉ። ስለዚህ በወራ እንዲ ያስፈላጊ ነው። በሁለት ወር ሆነ ወርም ሆነ አንድ ንፈስ መቀበል አሪፍ ነው። እና ባለፈው ኮመንት ላይ እናንተን እንዳ አይቼ ደስ ብሎኛል። እናንተንም ደግሞ ደስ ይበላቸው እና ቤተሰቦችዬ፣ እንግዲህ ዛሬ ሀሳብን እላቸው መጣሁት እንዲታበረታቱኝ አይ፣ ይቻላል እንዲታሳድጉልኝ ነው እላቸው እ መጣሁት ማለት ነው። እና ወደፊት እግዚአብሔር ፍቃድ ከሆነ ጊዜ ከሆነ ጊዜ ካገኘው ቪዲዮ ስራለሁ። የተለያየ ምክንያት የተለያየ ውስጥ እየተመላለሰ እየተመላለሰ ጥያቄ የሆነብኝ ነገር አለና እሱን እስቲ ከእናንተ ጋር ማካፈል እፈልጋለሁና ጊዜ ካገኙት መዳም የአሮግታዬ ናት። እኔ እንደምታቁኝ አሮግት ቤት ነኝ የምሰራው ግን አሁን ቤታችን አይደለም። ትንሽ እሱ ነው የቸገረ ቪዲዮ ለመስራት ማለት ነው። ስለዚህ ስለዛ ነው ላይፍ የሚገባ ብዙ ጊዜ። በቃ ትልቁ ቻናል ላይፍ ነው የሚገኘው። ላይፍ ከፍቼ በቃ በሳይለንት አድርጌ ተዋለሁ። ስለዚህ ጫጫታ ይኖራል፣ ሴትየው ትጣራለች። ስለዛ ነው የጠፋሁት። እና ደግሞ ደግሞ እንዴት አያችሁኝ እስቲ! ወይ አምላኬ፣ ደስ ብሎኛል። እናንተም ደስ ይበላችሁ። ዘላለማችሁ ሁሌ ደስ ይበላችሁ። በታችን ሁሌ መከፋት፣ ለምን እየተከፋን ነው? እንደምንኖሩ አይደለም አኖርም? እዚ ፈታበሉ ተደሰቱ፣ ተጫወቱ። ለውስጣችሁ ጊዜ ስጡት። አንድ ሰዓት በቂ ነው፣ ግማሽ ሰዓት በቂ ነው። ውስጣችሁን አዳምጡት። የመዳን ቅመሞች ለምን ጥፋታችሁን አዳምጡት። ግድ የላችሁም፣ እራሳችሁን አታስጨናንቁት። ወጣ ብላችሁ ንፋስ ተቀበሉ። አውቀዋለሁ። በተለያየ ሀገር ላይ ሱዲ ነው እንጂ ያላቅም ብዙ እንጂ ሱዲ አንዳንድ ቦታ ነው እንጂ፣ እንደዚህ ልጆች ቤት አላችሁ። ዱባይ አሁን ትሄዳላችሁ። አውቀዋለሁ። አንዳንዴ ትወጣላችሁ። ፈታ በሉት። ወዳችኋለሁ። ቻው ቻው።